አብይ ከድህነት ወደ ባለሀብትነት የተሸጋገረበት የብልጽግና ዘመን ሰው ተገደለ የሚባል ነው የምንሰማው። የጦርነት ድምፅ ነው የምንሰማው፣ ግን ለነ ለገሰ ይሄ የክላሲካል ድምፅ ነው። የከተማ አስተዳደር ስጋት ስላለብኝ እፈትሻለሁ፣ ቤት ለቤት እገባለሁ፣ ተጨንቅ ያለው እያለ መግለጫ እየሰጠ ነው። ለገሰ ደግሞ ሰላም ነው። የበሰበሰ አገዛዝ ሰራዊት አያድነው። ቲቪ ላይ መጥቶ ቅዠቱን ነው የሚናገረው። ህልሞቹን ይናገራል፣ ቅዠቱን ይናገራል። ህዝቡ ካኮረፍና ከተነሳ ምንም ያ ደግሞ የራሱ የሚከፍላቸው ተከታዮች እንኳን እየሰሙት አይደል? አብይ አህመድ እኮ የችግሩ ፈጣሪ ብቻ እኮ አይደል? የችግሩ አያቶላ፣ መንፈሳዊ አባቶላ። ጤና ስትልኝ አድማጭ ተመልካቻችን፣ የጽናት ሚዲያ ቤተሰቦች በመላው ዓለም ያላችሁ ተከታዮቻችን፣ ከልብ ነው አክብሮታችን የምንገልጸው። እንደምንቆያችሁ እንደምናረፈዳችሁ እያልኩኝ እንግዲህ ጽናትን የምትከታተሉ ቤተሰቦች ሀሳብ አስተያየት የምትሰጡ በሙሉ በታላቅ አክብሮት ምስጋናችን እንገልጻለን። ምክንያቱም ጽናት ያለ እናንተ ተሳትፎ ያለ ተመልካቹ የትም አይደርስም። ስለዚህ ዋናነት ህዝብ ውስጥ ሀሳባችን የሚሸጠው ወደ ህዝብ የሚገባው የእናንተ የተመልካቾቻችን ብርታት እና ሁሉን አቀፍ ድጋፍ ተሳትፎ እንደሆነ ሁል ጊዜ መገንዘብ ያስፈልገናል። ሀገራችን ጥለን ብንመጣ ሀሳባችን ግን ይዘን ነው የመጣ ነው። ስለዚህ ምናልባት በሰው ሀገር ላይ እንኳን ብንሆንም በስደት ላይ እና በፈተና ውስጥ ብንሆንም የፈተና ጊዜ ያልፋል የፈተና ጊዜ ያልፋል። እነዛ ፈተናዎች እስኪያልፉ ግን ሀሳባችን ደግሞ ለህዝባችን ከመግለጽ ወደኋላ እንለም። በእርግጥ እኔ አገር ቤትም በጣም ተጋፋጭ ነኝ። ሀሳብ አስተያየቴን ከመግለጽ ወደኋላ አለም። የሀሳብ እስረኛ መሆን በፍጹም አልፈልግም። ብዙ ሰዎች እንደው በምናገረው፣ በምጽፈው፣ በምናምን አገር ቤት ተቀምጠህ እንዴት ምናምን ብለው በጣም ብዙ የሚወቅሱኝ የሚመክሩኝ ሰዎች አሉ። ግን እኔ መጋፈጥን ነው በዋናነት ሀሳቦቻችን ወደ ህዝቡ የሚገባው በመጋፈጥ ነው። ያ መጋፈጥ ደግሞ ዋጋ ያስከፍላል ዋጋ ያስከፍላል። ስለዚህ ያንን መቀበል መቻል አለብን፣ የሚል ያው ፍልስፍናም የሚባል አይደለም፣ ግን የራሴ የትግል ተሞክሮ እንደዛ አድርጌ ስለማስብ ምክንያቱም ህዝቡ ማለማመድ የምንችለው ከፍርሃት እንዲወጣ መጀመሪያ እኛ በድፍረት ሀሳባችን በመግለጽ ህዝቡ ውስጥ ገብተን በማንቀሳቀስ በማደራጀት የሚገለጽ ስራዎችን ስንሰራ ነው ህዝቡ የበለጠ ሊነቃጣ የሚችለው የሚል አመለካከት ስላለኝ በጣም በጣም ነው ስጋፈጥ የነበረው። እውነት ለመናገር እኔ ፍርሃትን ያሸነፍኩት የዛሬ አስራ አምስት ዓመት ነው። ከምርጫ ዘጠና ሰባት በኋላ በጣም አደገኛ ድባብ ውስጥ ገብተን ነበረ ብዙዎቻችን። ከዛ በኋላ ግን ነገሮቹም እየከፉ ሲመጡ አንዳንድ ጊዜ ጨከን ብለህ ወደ ትግሉ ካልገባ ውጤት አታመጣም የሚልም አቋም ስለነበረን ድፍረት ነው ከዛ በኋላ መንቀሳቀስ የጀመረው ግን በጣም ብዙ ዋጋ አስከፈለን፣ ዋጋ አስከፈለን። ያ ዋጋ ደግሞ ተደጋጋሚ ሲሆን ደግሞ ከእኛም አልፎ በዙሪያችን ያሉ ቤተሰቦቻችንም በስነ ልቦናም በአእምሮም እያቆሰላቸው ሲመጣና ሁሉ ጊዜ ተደጋጋሚ ሲሆን አቅማችን በላይ ሆኖ እንግዲህ አገራችን ጥለን እንድንሰደድ ምክንያት ይኖራል። የአብይ አገዛዝ በዋናነት ይሄ ነው፣ ዋነኛ አላማው አገር ጥሎ ማሰደድ ወይ ማሰር ወይ መግደል ስለሆነ እንግዲህ ሀሳባችንን አስተያየታችንን ለህዝባችን በርቀትም ሆነን በማስተላለፍ የህዝባችን ትግል መደገፍ አለብን የሚል አመለካከት ስላለን፣ እንግዲህ ረጅም ጊዜ ሰጠን በዚህ ጉዳይ ላይ ነው ሀሳባችን በመግለጽ ላይ ያው የምናጠፈው እና ብንሰገድም ሀሳባችን አልታሰርም። ጊዜ ነው የመጣ ነው። ስለዚህ ምንጊዜም ጽናት ሚዲያ የህዝባችን ሀሳብ አስተያየት የምናቀርብበት አንድ የሚዲያ ፕላትፎርም ስለሆነ ይህንን አግዙ ሀሳብ አስተያየት ስጡ ለማለት ፈልጌ ነው። ስለዚህ የጽናት ሚዲያ ቤተሰቦች ጽናትን ፕሮግራሟን መከታተል ብቻ ሳይሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችን በማዳረስ ከጎናችን እንዲቆሙ እና ከህዝባችን ጎንም እንድትቆሙ ሁል ጊዜ በአክብሮት ትጠይቃለሁ። ይህንን ካልኩኝ ዛሬ እንግዲህ ኢትዮጵያ ውስጥ ያለው አጀንዳ በጣም ብዙ ነው። አንዱን ይዘን አንዱን የቱን እንደምንጥል ብዙ ጊዜ ያስቸግረኛል እና የተለያዩ ሀሳቦች ነው የሚመጡት። እነዚህ ሀሳቦች ህዝቡ ውስጥ እየገቡ የበለጠ ህዝቡ ከሁኔታው ጋር ከሁኔታው ጋር እና የስርዓቱን ባህሪዎች የግድ መፈተሽ ስላለበት እንግዲህ አገዛዙ የሚሰጠን አጀንዳ ወደ ሚዲያ የምንመጣው የእነሱን አጀንዳ ለማስተገባት የለም። የእነሱ አጀንዳ የፈለጉት እና የሚያደርጉ ዝግጅት ሁሉ በፖለቲካ መነጽር ተተንትኖ ምን እንዳሰቡ ህዝቡ የበለጠ እንዲያውቅና እንዲዘጋጅ ነው። እንዲዘጋጅ ብቻ ሳይሆን ጥያቄ እንዲጠይቅ ጥያቄ እንዲጠይቅ ነው። ምናልባት አንዳንድ ጊዜ የህዝቡ ጥያቄ በተለይ የመሀል ሀገሩ ጥያቄ የዳፈነ ይመስላል፣ ግን የዳፈን አይደለም። ይሄ አመድ ውስጥ የደበቀ እሳት መቼም አይጠፋም። አይደለ አንዳንድ ጊዜ እናቶች አመዱን ከፈት አድርገው እሳት ያስቀምጣሉ። እንግዲህ ለነገ ለምን እያሉ እና የአዲስ አበባ ህዝብ እንደዛ ነው። አመድ ውስጥ ያለ እሳት ነው። እና እሳት አለ፣ ግን እሳቱ ግን አመድ ውስጥ ነው። እና አመዱ ሲገለጥ እሳቱ ይወጣል፣ የጊዜ ጉዳይ ነው። እና ያ እሳት ደግሞ ወደ አደባባይ መጥቶ ምናልባትም በከፍተኛ ደረጃ ስርዓታዊ መንግስታዊ ጭቆና ያደረሰባቸውን ሰው በእሳቱ እንደሚለበልበው ምንጊዜም ተስፋ አለኝ። ስለዚህ ያንን ፍም እሳት አመዱን ገለጥ አድርጎ ማሳየት ደግሞ እኛ ስራል። እና በዋናነት አሁን የአዲስ አበባ ከተማ ከንቲባ አዳነች አበበ እንግዲህ የአዲስ አበባን ህዝብ የበለጠ የደህንነት መዋቅሬን በመጠቀም ይሄ የአፈና አገዛዛችን እናጠናክራለን በሚል ሚሊሻዎችን አስመርቃለች እና እነዛ ሚሊሻዎች ከዚህ በፊት እንዳልኳቸው የብልጽግና አገዛዝ እየዳከመ ሲመጣ በተለይ በጦርነቱ በምናምን እና አጠቃላይ ደግሞ ህዝባዊ መሰረቱ እየተናጋ ሲመጣ የበለጠ ህዝቡን የሚቆጣጠርበት ተቋማትና የካድሬ ልሳኖችን ነው በየአካባቢ የሚያሰማረው እና ሰሞኑን አዲስ አበባ ላይ ፍርሃት አለ። በጣም በከፍተኛ ደረጃ እኔ ከአዲስ አበባ የሚደርሰን መረጃ የሚያሳየው ይሄ በጣም በከፍተኛ ደረጃ በተለይ ከሐኪሞች እንቅስቃሴ በኋላ የተራ ማስከበር ስራ ውስጥ የሚገኙ አዲስ አበባ ነዋሪዎች በበተን አስከትሎ እንደዚሁም በተለያዩ የአዲስ አበባ ነዋሪ ከኑሮ ውድነት ጋር ከተለያየ የፖለቲካ ክራይሰስ ከመፈናቀል ጋር በተያዘ በተለይ መምህራኖቹ አካባቢ ያለው ችግሮች ምናም ተባብሶ መንግስታዊ እና የስርዓታዊ የሆኑ አጠቃላይ የጭቆና መዋቅሩን ህዝቡ ከሚገባ በላይ ስላንገሸገሸው ወደ ችግር ይፈጥራል የሚል ግምገማ ገብቷል። ብልጽግና እና ይህን ማመን ብቻ ሳይሆን ወደ ከተማ ውስጥ ደግሞ በተለይ በከፍተኛ ደረጃ ባለፉት በተለይ ከዚህ ከጦርነቱ ጋር በተያያዘ ከ2013 ጀምሮ ወደ ከተማ ውስጥ የገባ ጸጉረ ልውጥ አይላለ እና ተደራጅቶ ተቀምጧል የሚል ብልጽግና በጣም ስላስጨነቀው ፍተሻ ጀምራለሁ እያለ የአዲስ አበባ ፖሊስ ኮሚሽን እፈትሻለሁ። መንግስትን ሊጥል የሚችል ኃይል ወደ ከተማው ገብቷል እና አድፍጦን እየጠበቀ ነው የሚል ከፍተኛ ጭንቀት ውስጥ ገብተዋል። ይሄ የሚያሳየው የሥነ ልቦና መረበሻ፣ አጠቃላይ ብልጽግና እንግዲህ በሁለት እግሩ የሚቆምበት ምዕራፍ እየተንጠባጠበ እየመጣ የሚያሳይ ነው። ህዝቡን አላመነው። ስለዚህ የማይታመን ህዝብ ደግሞ ድንገት ይነሳል የሚል ፍርሃት ስላለ አዳነች አቤቤ ደግሞ አሁን ሚሊሻ ይዛ ካኪ አልብሳ ሰዎችን አስመረቅ ያለው ምናም ነው። የበሰበሰ አገዛዝ ሰራዊት አያድ ነው። በነገራችን ላይ አሁን እናዳነች የያዙት ምንድነው? የሰው ሀይል በማብዛት ዱላ በማሸከም አገዛዙን እጠብቀዋለን ብሎ የተነሳ ህዝብ እኮ ምንም ካኪውን የለበሰውን ሰው ራሱ ከህዝቡ ጋር ነው የሚቀላቀለው። ካለበዛ ህዝቡ የተነሳው ህዝብ ይበለዋል። ምንም የማይቃዳቅ ከፍተኛ ሰራዊት ያላቸው አገዛዞችም እኮ ፈርሰዋል። ስለዚህ ታንክና የድሮን ጥይት ስለያዝክ ወይም ደግሞ የጸጥታ መዋቅር ያለው ታማኝ አገልጋይ ነው ስለዚህ ይሄ አገዛዙን ይጠብቃል ብለህ ስላመንክ ህዝቡ ካኮረፈና ከተነሳ ምንም የሚያድንህ የለ። እና ብልጽግና ግን ይህን አልተቀበለም፣ ይህን አልተቀበለም፣ እንደውም ጭራሽ ሰራዊት በማሳየት እንግዲህ አቅም አለን ምናምን እያሉ እነ ለገሰ ቱሉ ትናንት፣ ይሄ ኮሚኒኬሽን ሚኒስትሩ በቀደም ለታ ያለውን ሰምታችኋል። እንግዲህ አገሪቷ በጣም ፍጹም ሰላም ነች፣ ከትላንትና ካለፈው ወደ የተሻለ ሰላም ነው አሁን እንደውም ያለው የሚል ነው። እንግዲህ አሁን የብልጽግና ሰላም እንግዲህ አስቡት። በተለያየ ቦታ ላይ ጥይት እየጮኸ ነው፣ በየቀኑ ሰው ተገደለ የሚባል ነው የምንሰማው፣ የጦርነት ድምፅ ነው የምንሰማው። ግን ለነ ለገሰ ይሄ የክላሲካል ድምፅ ነው፣ የክላሲካል የሆነ የሙዚቃ ኢንስትሩመንት ነው እና እንደ እንትን ነው የሚጠቀሙት። ይሄ አንዳንድ ጊዜ እንዴት ነው የሆነ ድብርቱ ውስጥ ስትገባ የምትሰማው የትዝታ ዘፈኖች አሉ። ይሄ ክላሲካል ብቻ የምታዳምጠው እና ለነለገሰ ለብልጽግና ጦርነቱ በራሱ የድብርታቸውን የሚያስለቅቁበት የክላሲካል ኢንስትሩመንት ነው፣ በቃ መሳሪያ ነው። ያንን ነው አሁን ለገሰ የሚናገር። ይሄ ነው ምንም፣ በቃ ሰላም ነው፣ ምንም ታይቶም ማይታወቅ ሰላም ነው ይላል። የፌዴራል ፖሊስ ኮሚሽኑ መጥቶ ሰላም ነው ይላል። አዲስ አበባ ፖሊስ ኮሚሽን መጥቶ ደግሞ አይ ስጋት አለብኝ እፈትሻለሁ ይላል። እና አይሰማሙም። ራሱ ኮሚኒኬሽኑ ከፌዴራሉ ጋርም ከአዲስ አበባ ፖሊስ ጋር እንኳን የሚገማመጡ አይደለም። ወይ ቁጭ ብሎ እኮ ተነጋግሮ አይመጡም። የከተማ አስተዳደር ስጋት ስላለብኝ እፈትሻለሁ ነው ቤት ለቤት እገባለሁ ነው ተጨንቄያለሁ እያለ መግለጫ እየሰጠ ለገሰ ደግሞ ሰላም ነው ይላል። የፌደራል ፖሊስ ኮሚሽኑ ደንበላሽ ገብረ ሚካኤል ከየትኛውም ጊዜ በላይ ሰላም ነው ይላል። ትናንትና ግን ሶስት ቻይና እዚች ጫንጮ እንኳን አለፍ ብሎ ታግተው ነው ያሉት እና ሰው እንኳን መንቀሳቀስ አልቻለም። በወዲሶ መስመር አደገኛ ችግር ገጥሟቸው መኪኖች በሙሉ ቆሞ ነበረው ሰሞኑ። እና ይሄ ነው በቃ የብልጽግና ሰላም ማለት፣ ይሄ ሚዲያ ላይ ያለ ሰላም መሬት ላይ ግን የሌለ ሰላም ማለት ነው። ስለዚህ ይሄ ብልጽግና በራሱ የፍርሃቱን መጠን ነው የሚያሳየው። የመዋሸቱ መጠን የሚመጣው ከፍርሃቱ መጠን ከውድቀቱ ነው የሚነሳው። ስለዚህ የወደቀ ስርሃት ደግሞ ይቃዣል። ቅዠታም አብይ አህመድ አሁን ሰሞኑን በአራት ክፍል በኢቲቪ ላይ መጥቶ ቅዠቱን ነው የሚናገረው። ህልሞቹን ይናገራል፣ ቅዠቱን ይናገራል። የረበሸውን ድምፅ ጠብ ያለ ነገር እኮ የለም። ህዝቡን የሚያስተምር እንኳን ወይም ደግሞ ያለውን ችግር ከግምት ያስገባ የተናገረው ነገር ምንም የለም። እሱም የሚያስበው ቅዠት ነው። እና ኤቲቪ ላይ መጥቶ ሰሞኑን የሰማችሁት ሁሉ ይሄ ነው። ምናልባት ብዙ ሰው የአብይን ንግግር አሁን አሁን መስማት እንዳቆመ ነው እየሰማን ያለ ነው። ይሄ ደግሞ የሚያሳየው እንዴት አይነት መጠላት ውስጥ እንደገባ ነው የሚያሳየው። በጣም የገረመኝ ግን አሁን በመጨረሻው ክፍል ላይ እንግዲህ ሰሞኑ የተናገሩን ሰምታችሁታል። የሚዲያውን እኔ ሚዲያዎቹን የተከታዮቹን ቁጥር በተወሰነ መልኩ ዳሳ እያደረጉ ነበር እና አብዛኛው ሚዲያ የአብይ አህመድ የመንጋው ተከታይ ራሱ አልሰማው። የሚገርማቸው የተቃውሞ ጎራ ተወት፣ የአብይ መንጋ ራሱ ይሄ በየፌስቡኩ በየምኑ የሚሰማው? ምንም ምንም ምን፣ እና በጣም ከደረጃ በታች የሆነ ነው የታየበት ቪው ምናምን ካያችሁት ማለት ነው

ከጤነኛ ሰው የሚመጣ አመለካከት ይሄ ነው። ኃይለማርያም ደሳለኝ እኮ አይ ችግር ካለ እኔ ምንጭ ከሆንኩኝ የችግሩ ባለቤት እኔ ከሆንኩኝ እኔ ስልጣን ልልቀቅ እኮ ነው ያለ። እንዲሁም በሞግዚት ያለ ሰው፣ በሞግዚት ያለ ሰው፣ ዙሪያውን የተከበበ ሰው አብይ አህመድ እኮ የችግሩ ፈጣሪ ብቻ አይደለም፣ የችግሩ አያቶላህ መንፈሳዊ አባት ሆኖ የችግሩ ጠማቂ የችግሩ የንድፈ ሐሳብ ትንተና እና አጠቃላይ የሚፈሰው ደብ ልክ እንደ ህልሙን እየኖረበት ነው። በቃ ልክ እንደዚህ ነው፣ ህልሜን ነው የምኖረው። ከመጋቢት ጀምሮ እስከ ግንቦት በህልም ላይ ነው ያለው። ሰባቱን አመት ችግር የለም የራበው ህዝብ የለም ከድህነት ወጥተናል። በቃ ምንም በቃ ይሄ ነው በቃ አላማው እሱ እና ተቃዋሚዎቹን ደግሞ ደግሞ ሀሳብ የላቸውም ይላል ማለት የድንቁርና ሀሳብ ውስጥ የገባ ሰው ሀሳብ የላቸውም ብሎ ደግሞ ሲናገር አንዳንድ ጊዜ ይሄ ዶ ስምንተኛው ሺ ገብቷል። በቃ ይሄ ድንጋይ በድንጋይ ዘመን ይነሳል የሚል የድንጋይ ካብ ነው ብልጽግና። የድንጋይ ካብ፣ ምላስ እና ጥርስ ያለው ግን ድንጋይ የሆነ አስተሳሰብ ያለው ስብስብ እንደሆነ አብይን አይቶ ብልጽግና ምንድን ነው የሚለው ምንም ትንተና ያስፈልገው? ፖለቲከኛ መሆን አያስፈልግም። እውነቴን ነው ነው በቃ አብይም ማየት ነው ብልጽግና አለ ማለት ነው። እና በዚህ አስተሳሰብ እና በዚህ ቁመና ላይ ነው ያለው። በዚህ ቁመና ያለው ሰው ደግሞ የራሱ የሚከፍላቸው ተከታዮች እንኳን እየሰሙት አይደል? ደሞዛቸውን እና ምናምን ይሄ በየትሉ ከሚሰጣቸው እየጎረሱ ከመቀመጡ አብይን እንደ ቁም ነገር እንደማያዩት ከቪዩ ከታየው ላይ እንኳን መስማት ይቻላል፣ ማየት ይቻላል። አሁን መቼለት የተናገረውን እኔ ስክሪንሹት አድርጌ እንደውም ሀሳብ የሚሰጡትን ሰዎች እንደው ለጽናት ተከታዮች እናሳያቸው ብለን ነበረ ትንሽ እንደው እና፣ ይሄ ነው እንግዲህ አብይ አህመድ እንግዲህ የስድብ ማዕት ነው። እዚህ ውስጥ ያለ የተለያየ የስድብ አለ። አንተን ማላይበት ቦታ የት ልጅ፣ በቃ አስጠላኝ። በቃ እንደውም ጭራሽ እንደውም አንዱ ምንድን ነው የሚለው? ጭራሽ እንደውም በስልካችን መጣችሁ ይላል። ቴሌቪዥኑ ተነዳጁ ብናይልም፣ አሁን ደግሞ በስልካችሁ መጣችሁ፣ በስልካችሁ መጣችሁ እና ይሄን ሰውዬ ሰው እንዴት እንዳስጠለው ማሳያ ነው ማሳያ ነው። ኢቲቪ ላይ ያለው አስተያየት በሙሉ የሚታየው እኮ ይሄ ነው። እሱ እኮ ነው ህዝብ ማለት እኮ እሱ። እና አብይ የትኛውን ህዝብ እንደሚያበለጽግ ግል ግልጽ ነው። ዝናሽና መጥበይ ጉድፈቻ የምታሳድጋቸው ልጆች ነው። የብልጽግና ማለት ይሄ ነው። መረቦቹ፣ ብልጽግና የሚባለው ይሄ ነው። አብይ ከድህነት ወደ ባለሀብትነት የተሸጋገረበት የብልጽግና ዘመን እና የፓርቲ ሎጎም የፓርቲው አስተሳሰብም መሪያችን የሚሉትም ሰውዬ እሳቤው ይሄ እዛችን ጦጦና ሱሉልታ ላይ ያለ ችግኝ እየተከለ የሚበለጽግባት ብልጽግና በሱ ዣንጥላ ውስጥ የተሰባሰቡ ሰዎች የሚበለጽጉበት የዘራፊው፣ የነጣቂው፣ የገዳዩ፣ የጦርነት ጠማቂው የጨለማው ማህበረተኞች የሚበለጽጉባት ኢትዮጵያ ማለት ነው። ብዙሃኑ ህዝብ ግን ዛሬ ዳቦ አጥቶ የሚሞትበት ፍትህ አጥቶ የሚሞትበት ከከተማ ወጣ ብሎ እዚህ ጫንጮ ላይ ታግቶ ሚሊዮን ገንዘብ የሚጠየቅበት በደህንነት ውስጥ ብቻ ሳይሆን ሰላምም ያጣ ማህበረሰብ፣ ብዙሃኑ ህዝብ ይሄ ተስፋው የጨለመ በስርዓትነት በጦርነት መሄጃ ያጣ ወጣት እና ይሄ ወጣት በአብይ መነፀር ሲታይ ምንድን ነው ሀሳብ የሌለው አብይ ደግሞ የሀሳቡ ባለቤት ምጡቅ የሆነ ሰው በጣም አርቆ የሚያስብ ሰው ነው አብይ ለጦርነት የሚያስብ ሰው ማለት ነው ለጨለማ ማህበርተኛ የሚያስብ ሰው ይሄን ሀሳብ ደግሞ የማይቀበሉ ሰዎች ደግሞ የሚያስጠነቅቅ ሰው እና ይሄ ነው አሁን ብልጽግና ማለት ይሄ ነው እንግዲህ ይህንን ካልኩኝ ዛሬ ምናልባት መዝጊያው አካባቢ ላይ በጣም ያሳቀኝ ነገር ልንገራችሁና ሁለተኛ ፕሮግራሜ ላይ ነኝ። አብይ ምንድን ነው የሚለው በ16 ነጥብ 3 ሚሊዮን አባላት ብልጽግና ያለው ድርጅት ነው፣ እና ብልጽግና በአፍሪካውም ምሳሌ የሆነ ድርጅት ነው እንግዲህ። ልብ አድርጋችሁ ስሙት። ኢህአዴግ ከዚህ በፊት ስድስት ሚሊየን ሚሊዮን ተከታይ አለኝ ነበር። መጨረሻ ላይ ግን በፕሮፓጋንዳ ደረጃ እነዚህ አባላቶቹ ምናምን ምናምን ተሰባስበው በጦርነቱ ጊዜ መፈክር ይዘው ወጡ የተባሉት እነሱ ናቸው። በየመስቀል አደባባይ ምናምን እኮ የሚወጣው እ ኢህአዲግ አባል የነበረ ሌላው ህዝብ እኮ አልወጣም እኮ ጦርነት እያለ ማለት ሲወጣ የነበረው በብልጽግና ውስጥ ተጠቃሎ ማለት እና አሁን የብልጽግና ምናምን 16 ሚሊዮን ምናምን የሚለው እ 10 ሚሊዮን እኮ ልቡ የተቃውሞ ጎራ ውስጥ ያሉ ሰዎች ናቸው አብዛኛው አብዛኛው የተቃዋሚ ጎሎ ውስጥ ያለ መረጃ የሚልክ ምናምን ብልጽግና ከውስጥ የሚገዘግዝ ያለው እና የአብይ የብልጽግና መሳሌ 16 ሚሊዮን አንደኛ ከቁጥሩ ራሱ በጣም የሚያስቅ ነው። ይሄ ቁጥር እኮ ካለው እኮ ቢያንስ ሰውየ በሚናገርበት የፕሮፓጋንዳ ልሳን እንኳን አስተያየት እንኳን መጥቶ አልሰጡትም። ተመልካቹም ቁጥር እኮ ማየት ይቻላል። ይሄ ሁሉ ህዝብ ካለ፣ ይሄ ሁሉ አባላት ካለ እና የአብይ አባላት ጉም ላይ ነው ያሉት ደመና ላይ ናቸው አንዳንዶቹ ጨረቃ ላይ ወጥተዋል። እና ምላሱ ላይ ግን የተነቀሰው ቁጥር አለ ያንን ቁጥር ያው ይናገራል ማለት ነው እሱ ደግሞ ከጤና ማነስ የመጣ ከጭንቀት የመጣ ከውድቀት የመጣ ምልክቶች ናቸው ስለዚህ ጉም ላይ ያለውን አባል አስር ሚሊየንም ብትለው ሀያ ሚሊየንም ብትለው መሌ ላይ ከሌለ ዋጋ የለውም የውሸት ፕሮፓጋንዳ ስለሆነ እንደ አብይ ግን እንደዚህ ነው አያፍሩ 16 ነጥብ 3 ሚሊዮን አባላት አለን እና ብልጽግና በአፍሪካ ውስጥ ምሳሌ የሚሆን ምናምን ብለው የሚናገር ሰው ነው። እና መሬት ላይ ግን ሰውየው በሚናገረ ሆን በድርጊቱ ግን የሚከተሉት ሰዎች ግን መታያቸው ተመሳሳይ ሰው የሚወሉት ሀሳብ የሚሰጡት ተመሳሳይ የሆኑ ሰዎች፣ አንዳንዶቹ ሁሉ የአማርኛ መጽሐፍም ገና እየተለማመዱ የሆኑ እና የሆነ ጄኔሬሽን እንደሆነ ያስታውቃል ራሱ እንትን ያስታውቃል። እና እነዛ ናቸው የአብይ መንጋዎቹ እነዛ ናቸው በእነሱ ትድናለ ወይ ነው አሁን አብይ በእነሱ ይድናል አይድን ነው ፌስቡክ ላይ ይድናል አይድን ነው መሌል ላይ ጉም ላይ ባለ አባላት ብልጽግና ይድናል አይድን ነው ምክንያቱም መሌል ላይ ያለው ሀይል ሌላ ስለሆነ ማለት ነው ስለዚህ አብይ ግን አሁንም ከፍተኛ የሆነ መዋዠቅና የግጭት ጠማቂነቱ እንደዚሁም ደግሞ የውሸት እድገት ዳቦ ሰዓት በላ በልቻለሁ የሚለው እንግዲህ የሰውየውን ባህሪ በሙሉ ያሳየበት ቃለምልልስ ስለሆነ እዚህ ቃለምልልስ ላይ ብዙ ሰዎች አላዩትም። እውነት ለመናገር እኔ በተወሰነ ደረጃ በከፊል በከፊል ማየችያለሁ። ማየት የፈለኩት ደግሞ አብይ ምን አይነት ሰው ነው የሚለው ምን አይነት አመለካከት አለ የሚለውን በማስረጃ ለህዝባችን ማድረስ ስለሚጠቅም ስለሚጠቅም ነው። ህዝቡም ደግሞ የበለጠ የሰውየውን ባህሪና አመለካከት ቀድሞ የገባው ስለሆነ የአብይ መጨረሻ ውድቀት ነው። እንግዲህ ከውድቀት ውጭ ሌላ ምንም የለም። ምናልባት በውድቀቱ ላይ የሚጻፍለት ታሪክ ምንድን ነው የሚለው እሱ ነው። የመንጋው ሰራዊት ይጨነቅበት። ግን አብይ ግን በኢትዮጵያ ታሪክ ውስጥ ምናልባት የተጨማለቀ ታሪክ ካላቸው መሪዎች ውስጥ የሚመደብ ሰው ቁጥር አንድ እንደሆነ በፍጹም ማም ነው። የዛሬ ፕሮግራም የጽናት ሚዲያ ስለተከታተላችሁን ከልብ አመሰግናለሁ። ጽናትን ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችን በማጋራት ጽናትን ደግፉ። ሀሳብ ስጡ። አስተያየት ስጡ። ጽናትንም ደግፉ። የተለያዩ ወገኖች የተለያየ ድጋፍ የሚያደርጉትም ከልብ እናመሰግናለን። ሌሎቻችሁም ይህንን አርአያ በመከተል ጽናትና ጥናት የዛሬ ፕሮግራም በዚህ ያበቃል።